ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 21 2018 ዓ.ም ምህረት እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አውራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። በተለያዩ አካባቢዎች የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁና በዛሬው እለት የሚከበረውን አመታዊ የጽዮን ማርያም በዓል የምታከብሩ አድማጭ ተመልካቾቻችን እንኳን አደረሳችሁ በያላችሁበት። እንግዲህ በሚቀጥለው አመትም በሰላም እንዳደርሳችሁ ምኞቴን ማስተላለፍ ፈልጋለሁ። ከበርካታ ጊዜያት በኋላ በአክሱም በድምቀት ስለመከበሩ የሚገልጹ የምስል ማስረጃዎች እየወጡ ነው፣ የአመታዊ የጽዮን በዓል በተመሳሳይ በተለያዩ አካባቢዎችም እንደዚሁ በአዲስ አበባም እንደዚሁ በዓሉ እየተከበረ መሆኑን የሚገልጹ የምስል መረጃዎች ምዕመናን ሲያሰራጩ ለማየት ተችሏል። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። በርከት ያሉ መረጃዎች አሉ፣ ዝርዝር የግንባር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። እነ ሽመልስ አብዲሳ የመጨረሻ ምሽጋችን ይሆናል ያሉትን ኮማንዶ በተመለከተ እንደዚሁ አዲስ መረጃ ይዛለው። ሌሎች ዝርዝር የግንባር መረጃዎች አሉ። በተለይ በአምባሰል ቀጠናዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ከቦታው አደርሳችኋለው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በባህር ዳር ከተማ አቅራቢያ የተፈጸመ የድሮን ጥቃት አለ። ከዚህ ጋር በተያያዘም እንደዚሁ ያሉ አዳዲስ መረጃዎችን አደርሳችኋለው። ህዝብ ወደ አደባባይ በመውጣት የተፈጸመ ያለውን ግድያ ተቃውሟል። ይህንን በተመለከተ በአማራ ክልል እንደዚሁ የሰሞኑን አሰቃቂ ግድያዎችን በተመለከተ እና በተለይ ደግሞ በአስከሬኖች ላይ በስለት በመቆራረጥ የተፈጸመውን ነውረኛ ድርጊት የሚያወግዝ ሰልፍ ተደርጓል። ይህንን ጨምሮ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። እንግዲህ በትላንትና ሁለት አንድ መረጃ አጋርቻችሁ ነበረ የፋኖ ደላሎች በሚል የፋኖ አባላትን የፋኖ መሪዎችን እንዲሁም ደግሞ የፋኖ የቡድን መሳሪያ ተኳሾችና ሌሎችን ለማስኮብለል እንዲሁም ደግሞ በድለላ ስራ የተሰማሩ የሃይማኖት አባቶች አሉ የሚል መረጃ አድርሻችሁ ነበር። ከዚህ ጋር በተያያዘ እንግዲህ እነዚህ ከፍተኛ ኮሚሽን የሚወስዱ ናቸው፣ ከመንግስት ከብልፅግና መንግስት እንግዲህ የሃይማኖት አባቶቹ ነው ከፍተኛ ገንዘብ እየወሰዱ ፋኖችን ትግል እንዲያቆሙ እያግባቡ እንደዚሁም መተማመኛና ዋስትና እንሰጣለን በሚል ይህን እያደረጉ ነበረ። ትናንትም እንደዚሁ ማህበራዊ ሚዲያ ላይ አንድ ወዳጅ እንደዚሁ ያጋራውን መረጃ ላድርሳችሁና አሁን ለመንግስት ለብልጽግና እጅ የሰጡ የፋኖ መሪዎች የሸኔ ታጣቂዎች ያሉበት ሁኔታ በተመለከተ አጭር መረጃ የማድረሳቸውናል። የፋኖ አስከጅ ደላላዎች ማህበር በሚል ነው እንግዲህ እየጻፈው። ፋኖ አስከጅ ደላሎች ማህበር በዚህ የተዋቀረ ማህበር ውስጥ የፖለቲካ የጸጥታ አመራሮች፣ የመከላከያ አዛዦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ወዘተ በአባልነት የሚሳተፉበት ግድ አደረጃጀት ነው። አላማው በየቀጠናው ያሉ ፋኖዎችን በተለይ በአመራር ደረጃ ያሉትን አድራሻ በማፈላለግ በሚቀርቧቸው ሰዎች እና ቤተሰቦቻቸው በኩል መስመር በመዘርጋት ገንዘብ ቤት መስሪያ ቦታ ስራ ይሰጣችኋል በሚል መደለያ ማማለያ በመጠቀም ትጥቃቸውን እና አባላቶቻቸውን ይዘው እጅ እንዲሰጡ ማድረግና ይህንን የማግባባት ስራ መስራት ነው። ስራው በዚህ አይነት ስልት የገቡት የተወሰነ ቀን የፕሮፓጋንዳ ከተሰራባቸው በኋላ አለባብሰዋቸው በየቅንጦት ሆቴሉ እና በየጎዳናው ሲንቀሳቀሱ የሚያሳይ ምስልና ቪዲዮ ከወሰዱ በኋላ ከሀገር እንዳይወጡ ማድረግ አካውንታቸውን በማገድ በጸጥታ መዋቅሩ የሚወሰደው ቀጣይ እርምጃ እስከሚታወቅ ድረስ የቁም እስረኛ ሆነው እንዲቆዩ የሚደረግ ይሆናል። በዚህ አደረጃጀት የድለላ እንቅስቃሴ እስካሁን ሊጠመዱ የቻሉት ጥቂት የፋኖ ስም በተለያዩ ዘረፋና ውንብድና በፋኖ ስም በተለያዩ ቦታዎች ዘረፋና ውንብድና ተግባር ላይ ተሰማርተው ገንዘብ የሰበሰቡና ለሕዝባዊ ትግሉ ቅንጣ ደንታ የሌላቸው ግለሰቦች ሲሆኑ እጅ ሰጥተን ቃል የገቡትን ባይሰጡን እንኳ በወንብድና ያካበትነውን ገንዘብ በነፃነት ለምንፈልገው አላማ እያዋል እንኖራለን ብለው አቅደው እንደሚመጡ የተረዱት ያገዛዙ ሰዎች ፕሮፖጋንዳ ከሰሩባቸው በኋላ የባንክ አካውንቶቻቸውን፣ የቅርብ ሰዎች የባንክ ሂሳቦችን ሙሉ በሙሉ እንዲዘጉ አድርገውባቸዋል። ከወራት በፊት በምዕራብ ወሎ ለገሄዳ ወረዳ አካባቢ እጅ ሰጡ የተባሉ የተወሰኑ የልጆች የተፈጸመው ይሄም በሚገባ ያሳያል። ይሄ በየደረጃው ያለ የፋኑ አስከጅ ደላላዎች መዋቅር የስራ አስፈጻሚው በየሳምንቱ ሪፖርት እያቀረበ እንደሚገመግም መረጃ ደርሶኛል ይላል። ይህንን እየጻፈው ኮምቦልቻ አካባቢ የሚኖረው ዘሪሁን ነው። እንግዲህ ዘሪሁን በተለያየ ፖለቲካ ተሳትፎ ታውቁታላችሁ። ትላንትና ተመሳሳይ መረጃ ቀርቦ ነበር። ከዚህ ጋር እንግዲህ እጅ ሰጥተው ወደ ብልጽግና ከገቡት ውስጥ የተወሰኑትን በሚሊሻ መዋቅር ውስጥ አካተዋቸዋል። ይሄ የሚሆነው ግን አሁን ያለው ጦርነት ቁርጡ እስኪታወቅ ድረስ ነው። አንዳንዴ በዘመቻዎች ሚሊሻዎች ከነሱ ጋር አንዘምትም በማለታቸው ከኋላ ተመተውም እንደዚሁ ህይወታቸው ያለፈ ስለመኖራቸው ተገልጿል። የባንክ አካውንቶቻቸው ዝግ ተደርገውባቸዋል፣ እንዳይንቀሳቀሱ ተደርገዋል። የቁም እስረኛ ናቸው። በጦርነቱ ጊዜ ጉዳት የደረሰባቸው የሚሊሻ ቤተሰቦች ደማቸውን መመለስ ትችላላችሁ በሚል በመዋቅሩ እንደዚሁ የተለያየ ድጋፍ እየተደረገላቸው ህይወታቸው አደጋ ላይ እንዲወድቅ ተደርጓል። እንግዲህ እነዚህ እጅ ሰጥተው ከተማ ውስጥ አሉ የተባሉት የቀድሞ የፋኖ አባላት የህይወት ሁኔታ የሚያሳይ ነው። አጠቃላይ የቁም እስረኛ ናቸው። ከዚህ ባሻገር በኦሮሚያ ክልል ደግሞ ከዚህ የከፋ ነው። እጅ የሰጡ የሸኔ አባላቶች እንግዲህ ወደ በፈጸሙት ወንጀል ግለሰቦች ከሰዋቸዋል በሚል ወደ ፍርድ ቤት ቀርበው እስከ 26 ዓመት የእድሜ ልክ እስከ 25 ዓመት የእድሜ ልክ እስራት የተፈረደባቸው መኖራቸው እንደዚሁም ደግሞ ከካምፕ ወጥተው በተለይ ባለስልጣናት እንገድለዋል የተባሉት እጅ ከሰጡ በኋላ በሌሊት ከካምፕ ተወስደው ደብዛቸው ስለመጥፋቱ በዚህ ሁኔታ ውስጥ እንግዲህ የተወሰኑት ግን ለሚዲያ እና ለፍጆታ ሲባል በተለያዩ የብልጽግና መድረኮች እንዲታዩ ይደረጋል። ይሄ እየተደረገ ያለው በብልጽግና ነው መቼም ቢሆን መተማመኛ እንደሌለና እጅ ከሰጡ በኋላ ይሄ ጣፈንታ እንደሚጠብቃቸው በተለይ በኦሮሚያ ክልል የሸኔ እጅ የሰጡ የሸኔ አባላት ላይ የተፈጸመው ድርጊት ማሳያ ነው። በዚህ ሁኔታ በአምቦና አካባቢው ስድስት መቶ የሚደርሱ እጅ ሰጥተዋል የተባሉ ከወለጋና ከአካባቢው እነዚህ ፍርድ ቤት መቅረባቸው ነው እንግዲህ፣ ምሕረት ተደርጎላቸዋል እጅ ስጡ ከተባሉ በኋላ። ስለዚህ ሌላው ከዚህ ምን ትምህርት ይወስዳል የሚለው ወደፊት አብሮ የሚታይ ነው። ወደ መረጃዎቹ ነው የሚቀጥለው። ወደ መረጃዎቹ ሲሄድ በፋኖ በወንበዴዎች እና በዘራፊዎች የተዘጉ መንገዶች ይከፈታሉ፣ ሌቦች ይጸዳሉ በሚል ከህዝብ ጋር እየሰራው ነው ብሏል። በደቡብ ጎንደር ብናት ቀጠና የፋኖ ተወካዩ ለኢትዮ ፎከስ እንደገለጸው ከብናት ከተማን ማዕከል አድርገው የሚንቀሳቀሱ መንገዶች ላይ ዝርፊያ የሚፈጽሙ ላይ እርፋን ነው እርምጃ ወስዷል። በዚህም አምስት በቁጥጥር ስር ሲውሉ ሌሎች ደግሞ እንደዚሁ የአጸፋ ተኩስ የሰጡ እንደዚሁ እርምጃ የተወሰደባቸው ስለመኖራቸው ነው የተገለጸው። በተለይ ከብናት ወደ ዳህና ሰቆጣ፣ ተከዜ በዚህ መስመር ዝርፊያ ግድያ እየፈጸሙ የነበሩ ላይ ነው እርምጃ እየተወሰደው። የተያዙ ዘራፊዎችም አሉ እስከ ትጥቃቸው የተያዙ አምልጣውም እንደዚሁ መንገድ የቀየሩም አሉ። በቀጠናው በዚህ ቀጠና በቀጣይ ከብናት በለሳ በዝርፊያ ምክንያት የቆመ መንገድ አለ። ለበርካታ ወራት ትራንስፖርት አገልግሎት አይሰጥም በዝርፊያ ምክንያት። ይህን ለማስከፈት ኦፕሬሽን ይጀመራል። በሌሎች አካባቢዎች እንደዚሁ እርምጃ ይወሰዳል። ከበለሳ ብናት መንገድ በመዘጋቱ ሰዎች እንግዲህ ወደ ባህር ዳር ሲመጡ ወደ ጎንደር ዙረው ነው የሚሄዱት፣ ወደ አዲስ ዘመን እንደገና መጥተው ነው የሚሄዱት። ስለዚህ ይሄን መንገድ ለማስከፈት ቀጣይ ዘመቻ ይደረጋል ሲሉ ነው እንግዲህ ፋኖ መልካሙ ጣሴ ይሄንን እየገለጸው። ፋኖና መምህር ሌላው ማዕከላዊ ጎንደር አካባቢ ዛሬ ማለዳ ያለው መረጃ ላድርሳችሁ። ማዕከላዊ ጎንደር በፋኖ አመራሮች ላይ ያነጣጠረ የተባለ ዘመቻ ለማድረግ ተጨማሪ ኃይል ዛሬ እየተንቀሳቀሰ ነው። ሰሞኑን በየሌሊትና የቀን ተከታታይ ዘመቻ በተደረገባቸው የደምቢያ፣ የጭልጋ፣ የጣቁሳ ቀጠናዎች ዛሬ እንደገና ከጎንደር ከጭልጋ፣ ከጎርጎራ እና ከጨዋሂት ወደ አካባቢዎቹ ተጨማሪ ኃይል ዛሬ ከማለዳ ጀምሮ ተንቀሳቅሷል። ይህ እንግዲህ በሚቀጥሉት አምስት ቀናት ዘመቻ ለማድረግ በሚል እቅድ ተይዞ እንደሆነ የመረጃ ምንጮቹ ገልጸዋል። ህዳር ወር ከገባ በኋላ በዚህ አካባቢ ይሄ ስድስተኛው ዙር ዘመቻ እንደሆነ የሚገልጹት የመረጃ ምንጮች ለአምስት ቀናት የሚቆይ ዘመቻ በሚለው ወደዚህ አካባቢ ኃይል እየገባ ያለው በተለይ ድኩላ አርባ ሰሲት ጣቁሳ ጫንድባ ተንከል አካባቢዎች ነው ተጨማሪ እግረኛና የኮማንዶ ኃይል ወደ አካባቢው እየገባ ያለው ባለፈው ጫንድባ አካባቢ በተደረገ ከባድ ውጊያ እና የሌሊት ጥቃቶች አንድ የመንግስት ሬጅመንት ኃይል ጉዳት አስተናግዷል በፋኖ በኩልም እንደዚሁ የዘመቻ አስተባባሪ ፋኖ መሪን ጨምሮ እንደዚሁ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ዛሬም ከአራት ቀጠና የተወጣጣ ኃይል ወደዚህ አካባቢ ስምሪት ስለመውሰዱ ነው የመረጃ ምንጮቹ እየገለጹት። ወደ መተማ ስንሄድ በመተማ በሁለት ቦታዎች ላይ ማታ መሻሹን ከፍተኛ ተኩስ ነበር ተብሏል። የአንደኛው ኮኬት ተብላ የምጠራው ከተማ የሚሊሻና የአድማ ብተና ካምፕ አቅራቢያ ተኩስ ነበር። ሁለተኛው ደግሞ በዞን ዋና ከተማ ገንድ ውሃ ከተማ አቅራቢያ እንደዚሁ በካምፕ አቅራቢያ ተኩስ ነበር። በዚህ የአድማ ብተና እና ሚሊሻ ካምፖች ላይ ነው ተኩሱ ያነጣጠረው። ምሽቱ እንግዲህ በሁለቱም ቦታዎች በተመሳሳይ ሰዓት ነበረ ተኩስ የነበረው። በካምፖቹ ላይ የደረሰው ጥቃት እና የደረሰው ወታደራዊ ኪሳራም ሆነ ጉዳት በዝርዝር አልታወቀም ተብሏል። ጥቃቱን ተከትሎ በከተሞቹ ወደዚሁ ማመሻሹን ከፍተኛ ኃይል ስምሪት ስለመደረጉና እስከ አራት ሰዓት ድረስ አልፎ አልፎ ተኩስ ይሰማ እንደነበር የአይንማኞች ይህንን አድርሰዋል። ወደ ሌሎች መረጃዎች ስቀጥል ወደ ደምበጫ የሚወስደን መረጃ ነው የማስከትለው። በደምበጫ ከተማ ወደ ዋድ ኢየሱስ ተጨማሪ ኃይል ዛሬ ስለመንቀሳቀሱ ተገልጿል። ከላይ ደንቢያና አካባቢው ባለው ጋር ተመሳሳይ ወደ ዋድ ተብሎ ወደሚጠራው አካባቢ ኃይል ተንቀሳቅሷል። ሰሞኑን በዚህ አካባቢ በተደረገ ውጊያ እና የድሮን ጥቃት ጉዳቶች መድረሳቸው ይታወቃል። ይሄ ከቆመ በኋላ ዛሬ እንደገና ወደ አካባቢው ኃይል መንቀሳቀሱ ነው የተገለጸው። ከዋድ ተጨማሪ ኃይል ባሻገር ወደ ማቻከል ደብረ ኤልያስና ደምበጫ አዋሳኝ ኩታ ገጠማ አካባቢዎች እንደዚሁ የአምስት ቀናት ዘመቻ በሚል ነው ኃይል እየተንቀሳቀሰ ያለው ሲሉ የመረጃ ምንጮች ይህንን አድርሰዋል። ወታደራዊ አፈሳና ግዳጅን በተመለከተ ታዳጊዎች፣ ዕድሜያቸው ያልደረሱ ሕፃናት አሁንም ለወታደራዊ ግዳጅ በሚል በተለያዩ አካባቢዎች እየታፈሱ እንደሆነ ከየአካባቢዎቹ የሚወጡ መረጃዎች ያሳያሉ። ደቡብ ጎንደር እብናት፣ ሰሜን ወሎ ሀብሩ ወረዳ የደረሱ መረጃዎች ጨምረው በእምነት ተቋማት ላይ በስደተኞች መጠለያ ጣቢያዎች ጭምር ወታደራዊ አፈሳ ተደርጓል ብለዋል። እንግዲህ እዚህ ላይ ዛሬ ከወጡ መረጃዎች መካከል በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ከወለጋ ተፈናቅለው በከተማው ከሚገኙ ተፈናቃዮች በካምፖቹ ላይ ታዳጊዎች በሚሊሻዎች ታፍሰው ተወስደዋል የሚል መረጃ ነው የወጣው። በሚሊሻዎች ወደ ስደተኛ መጠለያ ጣቢያዎች ዘልቀው በመግባት ነው ታዳጊዎችን እየወሰዷቸው ብዙዎቹ ታዳጊዎች ወለጋ አካባቢ እናት አባቶቻቸው ተጨፍጭፈውባቸው እርስ በርስ ታናሽና ታላቅ እየተጋገዙ የሚያድጉበት ካምፕ ነው። በካምፕ ውስጥ ያለው ሁኔታ እጅግ አሳዛይ ቢሆንም አሁን ደግሞ ይሄ ድርጊት ተፈጽሞ ታዳጊዎችም ታላላቆቻቸው በመወሰዳቸው አሁን ለከፋ ችግር ተጋልጠዋል። ይህን ተከትሎ በሌሎች መጠለያ ጣቢያዎች እና ካምፖች ከፍተኛ ስጋት አለ ሲሉ ነው ከደውሎ መቅደላ ወረዳ ይህንን መረጃ ያደረሱ የአይን ማኞች፣ እየገለጹ ሰሞኑን እንግዲህ በተለያዩ አካባቢዎች በቆሎ ተማሪዎች ጭምር ሳይቀር በቆቦ በወልዲያ በእብናት እና በተለያዩ አካባቢዎች የቆሎ ተማሪዎች ጭምር ታፍሰው ወደ ወታደራዊ ካምፕ እየተወሰዱ መሆናቸው ተገልጾ ነበር። ከዛ ትላንትና በአዲስ አበባ በፈቃደኝነት የሚመዘገብ ተመዝጋቢ የለም በሚል በጎዳና ላይ የሚገኙ ጎዳና ተዳዳሪዎችን እንዲሁም ደግሞ በወጣቶች መዝናኛ ማዕከላት ሰብሰብ ብለው የሚገኙ ወጣቶችን በመያዝ ወደ ፖሊስ ጣቢያዎች በማስገባት የማጣራት እና የምዝገባ ስራ እንዲሰራ ወይም ደግሞ አፈሳ እንዲደረግ የሚል አቅጣጫ መሰጠቱ ይታወቃል። ትናንትና ቦሌ አካባቢ እንዲሁም ደግሞ ልደት አካባቢ ተመሳሳይ አፈሳዎች መደረጋቸውን የመረጃ ምንጮች ከአዲስ አበባ ገልጸዋል። በዚሁ ወደ ቀጣዩ መረጃ ስንሄድ እንግዲህ በኦሮሚያ ክልል የተመለከተ መረጃ ነው። ከውራት በፊት አንድ መረጃ በዚህ ይፋ ከተደረገ በኋላ ሌሎች ሚዲያዎችም ጉዳዩን በኋላ ሲቀባበሉት ነበር። ይሄ መረጃ ምንድን ነው? ከውራት በፊት ልምልመላ ሲደረግ ልዩ ስልጠና የሚወስድ የገዳ ኮማንዶ ወደ ምልመላ ማዕከላት እየገባ ነው፣ የገዳ ኮማንዶ ለማሰልጠን እንቅስቃሴ የተደረገ ነው የሚል ዘገባ ነበር። ዛሬ እንግዲህ ከወራት በኋላ ይሄ የተመለመለ የገዳ ኮማንዶ ስልጠናውን አጠናቆ ስለመመረቁ ነው የመረጃ ምንጮቹ የሚገልጹት። ገዳ ኮማንዶ ልዩ ኮማንዶ በሚል ልዩ ስልጠና የተሰጠው በአባላት በተለይ ሰንቀሌና ቡልቡላ ተብለው የሚጠሩ ማሰልጠኛ ካምፖች ነው ይሄ ስልጠና እየተሰጠው። እንግዲህ በአንዱ ዝዋይ አቅራቢያ የሚገኝ ነው። ይህም እንደዚሁ ሰንቀሌብ ደግሞ የምራብ ሸዋ ጫፋ አካባቢ የሚገኝ ቦታ ነው። በእነዚህ ቦታዎች ነው ይህ ስልጠና እየተሰጠው ተብሏል። እንግዲህ ይህንን በተመለከተ ወደ አዲስ አበባም ጭምር ስምሪት ይወስዳል የተባለው ኃይል የገዳ ኮማንዶ ዋናው እንግዲህ ስምሪት ቦታው አዲስ አበባ ይሆናል። ከዛ ባሻገር በትልልቅ ከተሞችም እንደዚሁና በትልልቅ መንገዶች ላይ በተለይ ከአዲስ አበባ ናዝሬት ባሉት ቀጠናዎች ጨምሮ ስምሪት ይወስዳል ነው የተባለው። እነ ሽመልስ አብዲሳ እንግዲህ የመጨረሻ መተማመኛ የተባለ ሀይላቸው እንደሆነ ነው የሚገልጹት። ይሄ እንግዲህ ከውራት በፊት ይፋ የሆነው ሀይል ነው። ዛሬ ተመረቀው እነ ሽመልስ እና አብይ አህመድ እንግዲህ እነ ሽመልስ እና አብይ በተለይ ተጠባባቂ ሐሳቦችን እየያዙ እንደሚገኙ ጉዳዩን የሚከታተሉ የመረጃ ምንጮች ይገልጻሉ። እነ ሽመልስ አብይ እንኳ ቢወድቅ ከዚህ በኋላ እኛ የራሳችን የመጨረሻ ምሽጋችን የምንለው ኃይል ይሄ ኃይል ይሆናል የሚል ግምገማ እንዳላቸውም ነው የታወቀው። በአንድ ተረት አለ ዘጠኝ ቦላ ላይ ከምን አያድንም እንደሚባለው እነ ሽመልስ አብዲሳ እንግዲህ መከላከያ ቁልፍ ቦታዎችን በፌዴራል ደረጃ በፌዴራል በኩል ያሉ ስልጣኖችን ከጠቅላይ ሚኒስተር እስከ ደህንነትና የፋይናንስ ተቋማት እንዲሁም ደግሞ እስከ አገር ውጭና አገር ውስጥ የደህንነት መዋቅርና የውጭ ጉዳይ መስሪያ ቤት ተቋማትን ሙሉ በሙሉ ቢቆጣጠሩም አሁንም እንግዲህ ይህንን መተማመን አልደረሱም። ከንቲባውን ተቆጣጥረዋል። በቄሮ ቢሊሱም በሚል አዳዲስ የሕዝባዊ ሰራዊት በሚል ሰራዊት እያሰለጠኑ ነው። ኮሬ ነገኝ የሚል የሚቃወማቸውን በሙሉ ገዳይ ቡድን አቋቁመዋል። ጋቸና ሲርና ወይ ደግሞ የስርዓቱ ጋሻ ሚሊሻ እንደዚሁ ብዙ ሺህ መቶ ሺህ የሚቆጠር ሚሊሻ አሰልጥነዋል። ረፒዮላ በሚልም እንደዚሁ ተመሳሳይ ኃይል አሰልጥነዋል አባቶር የሚባልም እንደዚሁ ይህ እንግዲህ ከልዩ ኃይሉ ከፖሊስ እንዲሁም ደግሞ በፌዴራል ደረጃ ካለው ከፌዴራል ፖሊስ እና ከመከላከያ አወቃቀር ባሻገር ያለው ነው እንግዲህ የጦር ኃይሉን የአየር ኃይሉንም እንደዚሁ ተቆጣጥረው ቢገኙ እንግዲህ አስተዳደራቸው የሚጸና ስላልመሰላቸው አሁንም ጭንቅ ውስጥ ነው የሚገኙት እንግዲህ በአጠቃላይ አስተዳደር የሚጸናው እንደዚህ አይነት ብዙ ሰራዊት በብዙ ዙር የተለያየ አደረጃጀት በመፍጠር አይደለም የህዝብ አመኔታና ተቀባይነት በማግኘት ብቻ መሆኑ ነው ሊታወቅ የሚገባው ለማንኛውም እንግዲህ ገዳ ኮማንዶ ስልጠናውን አጠናቋል ተብሏል እንግዲህ እነ ቀና ያዴታ ከአዲስ አበባ ጋር ስምሪቱን ለማቀናጀት ደፋ ቀና እያሉ ነው የቀድሞ የመከላከያ ሚኒስትር በኋላ የአዲስ አበባ ከተማ አስተዳደር ባለስልጣን ቀና ያዴታ ይህንን ጉዳይ እያስተባበረ እንደሆነ የወጡ የመረጃዎች ያሳያሉ። ወደ ሰሜን ወሎ ራያ አለማጣ ከተማ ስንሄድ በሰሜን ወሎ ራያ አለማጣ ከተማ ዛሬ ካህናት ታስረው ተወስደዋል። ማህተም አላስረከባችሁም በሚል ሰባት ካህናት በህወሓት ታጣቂዎች ታፍሰው ተወስደዋል። የህወሓት ኮማንደር አብረሃ በሰጠው ትዕዛዝ ነው እነዚህ ቀሳውስት እና ካህናት ዛሬ ቅዳሴ እንዳይቀድሱ ታፍሰው የተወሰዱት። ይህንን ደግሞ ካህናቶቹን ያሰራቸው አርሚ 24 ኮር 3 አሞራ ክፍለ ጦር ተብሎ የሚጠራው የህዋት የታጣቂ ክፍል መሆኑን ነው የመረጃዎች የሚያሳዩት። ካህናቱ ወደ እስር ቤት እየወሰዷቸው እንግዲህ እነዚህ ናቸው ሁለት መቶ አብያተ ክርስቲያናት መዋቅራቸው ፈርሶ ማህተማቸው መነጠቃቸውን አብረው የወጡ መረጃዎች ያሳያሉ። ይሄ በህዋት እየሆነ ነው። አምባሰል አካባቢ ያገኟቸውን አጫጭር መረጃዎች ወደ እናንተ ላድርስ። በአምባሰል ቀጠና እንግዲህ ለወትሮው ጦርነትም ውጊያም ተለይቶ አያውቅም አካባቢውን ከገንፎ ጨፌ ተብሎ ከሚጠራው አካባቢ ሌሊቱን ወደ አምባሰል ተራሮች በርካታ የመንግስት ኃይል ስለመንቀሳቀሱ እና ሌሊቱን ጭምር ረፋዱን ጭምር እንደዚሁ ተጨማሪ ኃይል ስለመግባቱ የዓይን እማኞች ገልጸዋል። ይህንን ተከትሎ ገንፎ ጨፌ ያለው ኃይል ወደ አምባሰል መውጣቱን ተከትሎ ከመርሳ ወደ ገንፎ ጨፌ ሌላ ተጨማሪ ኃይል ተንቀሳቅሷል። ዙ 23 ሞርተርና ዲሽቃዎችን የታጠቀ የመንግስት ኃይል በተመሳሳይ ከወልዲያ ወደ ደሴ ዛሬ እንደዚሁ በስድስት ኮንቮዮች በርካታ ኃይል ተንቀሳቅሷል። በአራት ፓትሮሎች እጀባ እየተደረገለት ያለ ኃይል ተንቀሳቅሷል ተብሏል። ሌላው እንግዲህ በዚሁ አምባሰል አዲስ መንደር ተብሎ በሚጠራው አቅራቢያ ከፍተኛ የተኩስ ድምፅ አንድ ሰዓት አካባቢ ይሰማ እንደነበር የመረጃ ምንጮች ገልጸዋል። የተኩስ ድምፁ የሞርተር ፍንዳታዎች ጭምር እያካተተ ነው፣ ድሽቃና ሞርተር ይሰማል ብለዋል። እስከ ሁለት ሰዓት ድረስ ቆይቶ ቆሟል። ሆኖም በአካባቢው ውጥረት አለ። በዚሁ ቀጠና ወደ ተውለደር ሃይቅ ስንሄድ ሃይቅ ከተማ 50 ሰዎች ከመንገድ ላይ ተይዘው ወደ ፖሊስ ጣቢያ ተወስደዋል ትላንትና አመሻሹን የሚል መረጃ ነው የወጣው እነዚህ ሰዎች ትላንት ተይዘው እየተወሰዱት ግዴ በከተማው የሚሊሻ እና የአድማ ብተና የፖሊስ አባላት እንደሆነ የገለጹት የመረጃ ምንጮች መንገድ ላይ እንድንበረከኩ አደረጓቸው ስልኮቻቸውን እንዲያጠፉ ካደረጉ በኋላ ስልኮቻቸውን ነጠቋቸው ይህንን ተከትሎ ወደ ፖሊስ ጣቢያ ተወስደዋል። ይሄ የሆነው የሰዓት እላፊ ገደብ ተጥሎ የሰዓት እላፊ ገደብ ተላልፋችኋል በሚል ነው ሰዎች በጅምላ ላይ የታሰሩት በሚልሻና። ከሁለት ቀናት በፊት በዚሁ በሃይቅ ከተማ ከንቲባው መኖሪያ ቤት ላይ ድንገተኛ ጥቃት ተፈጽሞ በተፈጸመ ጥቃት የባለቤቱ ቀላል ጉዳት ደርሶባታል። ከንቲባው ይህንን ተከትሎ በብዙዎቹ የብልጽግና የተውለደሬም የሀይቅ ከተማ ባለስልጣናት በሚያድሩት ቤታቸውን ለቀው ወደ ደሴ ነው አዳራቸውን ወይም ደግሞ ወደ ወታደራዊ ካምፖች ነው አዳራቸውን ያደረጉት በአካባቢ ያለው ስጋት ተከትሎ ነው እያሉት የመረጃ ምንጮቹ። እንግዲህ በዚህ አካባቢ መረጃ ምንጮች እንዳሉት አጠቃላይ በዚህ በአምባሰል ተውለደሬ እና ደሴ ዙሪያ ያለውን አጠቃላይ እንቅስቃሴ በተመለከተ የረፋድ ወታደራዊ ስምሪቶቹ በአምባሰል ቀጠናዎች እና ደሴ ዙሪያ ውጊያ ሊቀሰቀስ ይችላል የሚል ግምትና ስምሪቱን ተመልክተው ይህንን መረጃ አድርሰዋል። እንግዲህ በእርግጥ አምባሰል ውጊያ ያልተደረገበት ጊዜ አለው የሚለው አብሮ የሚነሳ ቢሆንም ሌላው ወደ ባህር ዳር ዙሪያ የሚወስደ መረጃ ነው። ባህርዳር ዙሪያ መራዊ ከተማ አቅራቢያ አምሊ ተብሎ በሚጠራ ቦታ ወደ ቆጋ ወንዝ እና ቆጋ ግድብ አቅራቢያ የድሮን ጥቃት ስለመፈጸሙ ነው መረጃዎች የጠቆሙ ትላንትና መሻሹን ተፈጽሟል በተባለ ድሮን ጥቃት የደረሰው ጉዳት በዝርዝር አልታወቀም። የድሮን ጥቃቱ የተፈጸመው የአካባቢው የገበሬ ማህበር ህብረት ስራ ማህበራት ግቢ ነው በህብረት ስራ ማህበሩ የእርሻ ምርቶች ሰብል፣ እንዲሁም ደግሞ ማዳበሪያ በሚከማችበት መጋዘን ላይ ነው ጥቃት የተፈጸመው። በሰዎች ላይ ግን እስካሁን ድረስ ባለው ሁኔታ የደረሰው ጉዳት ስለመኖሩ የታወቀ ነገር የለም። በተመሳሳይ ዛሬ ረፋድም እንደዚሁ ሜጫ፣ ቸፈር፣ ሰከላ ድረስ የድሮን አሰሳና ቅኝቶች እንዳሉ የአይንማኞች ገልጸዋል። በዚሁ ሰከላ ቀጠና የሚወስደን መረጃ ላስከትል። በዚሁ ሰከላ ወረዳ አጉት ተብሎ የሚጠራ አካባቢ ዛሬ ህዝባዊ ተቃውሞ ተደርጓል። ህዝቡ ወደ አደባባይ መውጣት ሰሞኑን በአካባቢው በዚህ አጉት ተብሎ የሚጠራ አካባቢ በስምንት ሰዎች ላይ ንጹሀን ላይ የተደረገውን ጭፍጨፋ የሚያወግ ሰልፍ ነው የተደረገው። ግድያው በጣም አሳዛኝ የሚያደርገው ግድያ ከፈፀሙ በኋላ የመንግስት ወታደሮች በስለት የተለያዩ የሰውነት ክፍሎችን ቆራርጠዋል፣ ብልት ሳይቀር። ይሄ በአካባቢው ቁጣ ፈጥሯል። እንግዲህ የተሰራጩ ቪዲዮዎችን ተመልክታችሁ እንደሆነ በክላሽ መግደልም ወግ ነው ይላሉ። አንድ አባት በአሰቃቂ ሁኔታ ልጃቸው ከተገደለ በኋላ የአካል እንግዲህ የአካል የህፍረተ ስጋዎች ጭምር በቢላዋ እና በስለት መቆራረጡን ተመልክተው እንግዲህ አስክሬን ላይ እንደዚህ ይፈጸማል በሚል እንደዚህ አይነት የምሬት መልእክቶችን ሲያስተላልፉ ነበር። ዛሬ እነሱ ናቸው ወደ አደባባይ መውጣት አብይ አህመድ ዘራ ጥፊ ነው፣ አማራ በመጨፍጨፍ የሚጠና ስልጣን የለም፣ ስልጣን አይጸናም፣ ስለዚህ አማራን መግደል ይቁም የሚሉ የተለያዩ ሰልፎችን እያደረጉት የአንጉት አካባቢ ነዋሪዎች ናቸው። ወደ ምራብ ወሎ የሚመልሰን መረጃ ላስከትል። በምራብ ወሎ ከላላ ወረዳ ከከላላ ከተማ በመነሳት ወደ ቆርኬ ተብሎ ወደሚጠራ ቀሌ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። ወደ ቆርኬ ቀጠና ከገባው የአድማ ብተናና የሚሊሻ ኃይል ጋር በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ እንደደረሰ መረጃዎች ጠቁመዋል። የአህዛዊ ቁጥሩ ነው ያልታወቀው። ፋኖን ከበባ ውስጥ ለማስገባት በሚል ከማለዳ አንድ ሰዓት ጀምሮ ወደ አካባቢው ከገባው የሚሊሻና የአድማ ብተና ኃይል ጋር በተደረገ ውጊያ ጉዳት ደርሰዋል። ቁስለኛና አስከሬኖችን ይዞ ረፋድ ላይ የመንግስት ኃይል ወደ ከላላ ከተማ ስለመመለሱ መረጃ ምንጮቹ ጠቁመዋል። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ የሚመስሉት። የተከታተላችሁ ሀሳብ አስተያየቶችን እያድርሳችሁ ስለሆነ በእጅጉ ነው የማመሰግነው። የተለያዩ ሀሳብ አስተያየቶችን አድርሳችሁኛል። ካደርሳችሁኝ ሀሳብ አስተያየቶች መካከል የፋኖን ትግል በተመለከተ፣ እንደዚሁ ደግሞ አጠቃላይ እየተፈጸመ ያለውን ግፍና ሰቆቃ የሚያጣራና የሚመረምር አንድ ኮሚሽን ቢቋቋም፣ ይሄ በየዕለቱ ያለው ሁኔታ እየተረሳ ነው፣ እየተደራረበ ነው ችግሩ አንዱ አንዱን የሚያስንቅ በየቀኑ እየተፈጸመ ያለውን ግፍና ሰቆቃ የሚመዘግብ የሚያስተባብር ኮሚሽን እንዲሁም ደግሞ በሰነድ የሚይዝና የሚያጣራ ለዓለም አቀፍ ሚዲያዎችና ተቋማት የሚያሳውቅ ኮሚሽን ቢቋቋም በሚል ለዚህም ደግሞ ሀላፊነቱንም ተነሳሽነቱንም እንወስዳለን ድጋፍ እናደርጋለን በሚል እስኪ ይህንን መልእክት አስተላልፍልን የሚል እንደዚሁ መልእክት ልካችሁልኛል ተመልክቼዋለሁ በእጅጉን የማመሰግነው እንግዲህ ብዙዎች አሉ በዚህ ጉዳይ ላይ በትግራይ የተፈጸመውን ጦርነት ተከትሎ ያው እንግዲህ በተባለው ልክ ነው ወይ አይደለም ወይ የሚለው እንግዲህ የተጎጂዎቹን ሞራል በጠበቀ መልኩ እያንዳንዱ ጉዳይ ይፋ መደረግ ያለበት ቢሆንም ግን ለፖለቲካ ፕሮፓጋንዳ ሲባል ጄኖሳይድ የሚል ቢሮ ተቋቁሞ የማጣራ ስራ እየሰራ ነው። ከዛ በበለጠ በአማራ ክልል ከ300 በላይ የድሮን ጥቃቶች ተፈጽመዋል። እነዚህ ጭምር ያደረሷቸውን ጉዳቶች እስካሁን በተመለከተ ይህንን የሚመረምር የሚያጣራ እስካሁን ኮሚሽን ወይም ደግሞ ትልቅ ተቋም አልተቋቋመም የሚል ጥቆማ ነው። ከዚህ ጋር በተያያዘ እንግዲህ አንዳንድ ማህበራቶች የየለቱን አጠቃላይ ጦርነቱን በተመለከተ ለምሳሌ እንደ አማራ ማህበር በአሜሪካ ትሪፕል ኤ የዕለታዊ የጦር ሪፖርቶችን፣ ሰባዊ ጉዳቶችን በሰነድ እያስቀመጡ ነው የሚገኙት። ሌላው እንግዲህ ተደራጅቶ ለመስራት ፍላጎት ያለው ካለ ቢሰራ ጥሩ ነው። የሚገኙ መረጃዎች ካሉ የመረጃ ድጋፍና ትብብር ለማድረግ ፈቃደኛ ናቸው። እንግዲህ ሚዲያዎችም የሚሆኑት ስለዚህ መልዕክቱ ደርሷል ወይ? መልዕክቱንም ጥሪ አቅርቤበታለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ሌላ ተመሳሳይ መርሃ ግብር ከምንገናኝ እስከምንገና